እግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምንከረማችሁ እንደምናችሁ፣ እግዚአብሔር አምላክ ረድቶኝ አግዙኝ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ተገኝቻለሁ። እስቲ ቃሉን ከማካፈሌ በፊት አጭር ጸሎትን እንጸልይ። ቅዱስ ሆይ ተባረክ፣ ስለ ሰጠን እድል ፋንታ ሁሉ ተመስገን። ያብሔር ሆይ ዛሬም ደግሞ በቃል አልፈ እንድትናገረን፣ እንድታስተምረን፣ እንድትገስጸን እኔ እንደተዘጋጀሁት ሳይሆን አንተ ግን ለእያንዳንዳችን ያዘጋጀልን መብላችን እንድታበላን እግዚአብሔሩ የሚፈውሰው የሚያንጸው ቃል ያለ ምንም መከልከል እያለፈ እግዚአብሔሩ በእያንዳንዳችን ልብ ውስጥ ጌታ ሆይ የሚቀርልን የሚለውጠን የሚያስተካክለን ሆኖ እግዚአብሔሩ ስራ ሰርቶ እንዲያልፍን በኢየሱስ ስም ጸለይኩኝ። ተጽዕኖ ሁሉ በኢየሱስ ስም ይመታ። አየሩ በእኔም ይህንም በሚሰሙ ወገኖቼ ትዩ የተለቀቀ ሁን፣ የተከፈተ ሰማይ ለእኔም ለወገኖቼ አንተ ስጠን። ይህንም አንድ በቴ ቀባ። ተናገር ያልከኝም፣ ብቻ አባቱ እንድናገር አንተ እርዳኝ። የበቀል መናፍስቶች በኢየሱስ ስም ይታሰሩ። ጨለማ ሁሉ በኢየሱስ ስም ይገፈፍ። አየሩ ሁሉ በኢየሱስ ስም ይለቀቅ። አባ እንደ አንተ ያለ ማንም የለም። ለልጆች ሁሉ የምትናገር አባት አምላክ ስላለህን ተመስገን። ሰምተን ደግሞ እንድንኖርበት አንተ እርዳን በኢየሱስ ስም። ሀሌሉያ እግዚአብሔር አምላክ ዛሬ የሰጠኝ ሀሳቡ ቃል ርዕስ የሰጠሁት የማያልቅ ኃይል ያለው እግዚአብሔር የሚል ነው። የማያልቅ ኃይል ያለው እግዚአብሔር አምላካችን ኃይሉ የማያልቅ ነው። ማይመረመር ከሰው አእምሮ በላይ የእግዚአብሔር ኃይል እጅግ ትልቅ ነው። ወገኖቼ ትንቢተ ኢሳያስ አርባ ሀያ ስምንት ሲናገር አላወቅምን? አልሰማምን? እግዚአብሔር የዘላለም አምላክ የምድሩ ዳርቻ ፈጣሪ ነው። አይደክምም አይታክትም፣ ማስተዋሉም አይመረመርም። የእግዚአብሔር ኃይሉ፣ እግዚአብሔር የማይደክም የማይዝል ፓወርፉል አምላክ ነው። ኃይሉ ታላቅ ነው። ወገኖች የማያልቅ አይል ነው ያለው እግዚአብሔር አምላካችን። የሰው አይል ወገኖች ያልቃል። አሁን ሰው ገና ሲወለድ ከዛ አድጎ ወጣት ምን ሲሆን በጣም ስትሮንግ ነው ጠንካራ የሚባልበት ወጣትነት ዘመን። እንዲሁም መክብብ ላይ ሲናገር በጉብዝና ወራት ፈጣሪን አስብ ይላል። ጉብዝና እናወራት ወራት የሚባሉት ያ በቃ ኃይል ያለን ጊዜ ነው። የእግዚአብሔር ኃይል ግን ሁል ጊዜ ኃያል ነው። እዚሁ ትንቢተ ኢሳያስ ላይ እንኳ ሲናገር እነዚህ ወጣቶች የሚሉት ጠንካሮች የሚባሉት እንኳ ይደክማሉ፣ እግዚአብሔር ግን እንደዛ አይደለም እያለ እንደዚህ እያለ ከቁጥር ሀያ ሰባት ጀምሮ እንደዚህ ይላል። ያዕቆብ ሆይ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ሌለውን ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ለምን እግዚአብሔር አያል የሆነውን እግዚአብሔር ኃይል ያለውን እግዚአብሔርን ሰው ሲደገፍ የእሱ ኃይል ኃይል ይሆንለታል። የእግዚአብሔር አቅም የሰው አቅም ይሆንለታል። ወገኖቼ፣ የእግዚአብሔር ኃይል የማያልቅ ኃይል ነው። ወጣቶች ይደክማሉ፣ ሰው ይደክማል እንዳለው አይቀጥልም። በፊት ይሮጥ የነበረው ሯጭ ኃይለኛ የነበረው አንደኛ ይወጣ የነበረው እድሜው እየገፋ ሲሄድ አይችልም፣ በወጣቶች ይሸነፋል። ምክንያቱም ጉልበቱ እየደከመ ስለሚመጣ አምላካችንን የማያልቅ ኮንቲኒስ የሆነ ኃይል አለው የአምላካችን ኃይል አምላካችን ያለው ኃይል ወገኖቼ የማይደክም ነው። የሰው ጉልበቱ ይደክማል ይታክታል፣ ግን የእግዚአብሔር ኃይል ግን የማይደክም ነው። እዚህ ትንቢተ ኢሳይያስ አርባ ሀያ ስምንት እንኳ ሲናገር እግዚአብሔር አይደክምም የማይደክም አምላክ ነው። የማይዝል ሀይሉ ሁል ጊዜ ፍሬሽ የሆነ ኃይል በቃ ሁል ጊዜ ፓወርፉል የሆነ ነው። የእግዚአብሔር አምላካችን ያለው ሀይሉ የአምላካችን ያለው ኃይል ወገኖቼ ለዘላለም የሚቀጥል ነው። ኮንቲኒስ ነው ማለት ማያልቅ ኮንቲኒስ የማይቆም ነው የማያረጅ ነው። ትንቢተ ኢሳያስ አርባ ያስም እንደዛ ነው። እግዚአብሔር የዘላለም አምላክ ነው። ለዘላለም የሚቀጥል ነው ሀይሉ ያለው አምላካችን ሀይሉ እንደዛ ነው። በምንም የማይወሰን ሀይል ነው ያለው ወገኖቼ። ዘመናት አይወስኑት ምን አይወስኑት ሰው በሀያ ዓመቱና በአርባ ዓመቱ እኩል ሀይል የለውም የአርባ ዓመትና የስልሳ ዓመት የለውም። ስልሳና የሰማንያ የለውም። እግዚአብሔር ግን ለዘላለም ሀያል ነው። ኢየሱስ ጌታ ነው። የአምላካችን ያለው አይል ወገኖቼ፣ ድንቅ ታምራትን የሚሰራ ነው። ኢዮብ ሰላሳ ስድስት ሀያ ሁለት ሲናገር እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል፣ እንደ እርሱስ ያለ አስተማሪ ማነው ይላል። በኃይሉ በዚህ በፓወርፉል በሆነው ኃይሉ ምን ያደርጋል? ከፍ ያለ ታላቅ ነገር ያደርጋል። የሱ የእሱ የእግዚአብሔር ኃይል ታላቅ ነገርን የሚያደርግ ነው። እኔ የሚገርመኝ ጌታ ኢየሱስ ክርስቶስ በሞተ ከሙታ በሶስተኛው ቀን ያስነሳው የእግዚአብሔር መንፈስ ነው። የእግዚአብሔር ኃይል ነው ያወጣው። ከዛ ከሙታን ያስነሳ ያ ኃይል ዛሬ መንፈስ ቅዱስ ኃይል በእኛ ውስጥ አለ። ፓወርፉል ነው። በመጽሐፍ ቅዱሳችን ውስጥ ሳምሶን የተባለ በኦሪት ላይ የነበረ ሀያል ሰው ነው። በጣም ፓወርፉል ነው፣ ምክንያቱም የእግዚአብሔር መንፈስ በሱ ላይ ይመጣበታል። ውስጡ አይደለም የሚያድረው፣ በውጭ። ልክ ሲመጣበት አንበሳ ይቆራርጣል። በቃ እንደ ጀግና፣ ምንም ነገር በእሱ የሚያቅተው ነገር የለም። ኢማጂን ያንን የእግዚአብሔር ኃይል እንዲህ በሰው ሲገለጥ ምን ያህል ፓወርፉል እንደሆነ። እግዚአብሔር ኃይል ከዛ የበለጠ ነው። ያ ትንሽ በሳምሶን ላይ ተገልጦን ያየ ነው ና የአምላካችን ኃይል እጅግ ትልቅ ነው። ሚራክልን የሚሰራ ትልቅ ነገርን የሚሰራ ነው። ወገኖች ታዲያ የእግዚአብሔር ኃይል እንደዚህ ፓወርፉል ከሆነ እንዴት የእርሱን ኃይል ማግኘት እንችላለን? እኛ እንደክማለን፣ እንዝላለን። ስለዚህ ሳንዝል ሳንደክም፣ ብርቶች ሆነን መቀጠል ከፈለግን እንዴት የእርሱን የእግዚአብሔርን ኃይል ማግኘት እንችላለን? ወገኖቼ በአምላካችን በራሱ በመተማመን ነው። ትንቢተ ኢሳይያስ አርባ ሰላሳን ሲናገር እግዚአብሔርን በመተማመን የሚጠባበቁ ግን እነዚህ ጎበርታቶች በራሳቸው የሚመኩ በራሳቸው የሚደገፉ በቃ ጉልበት አለኝ ወጣት ነኝ የሚሉት እንኳ ይደክማሉ። ነገር ግን ይላል፣ ነገር ግን ያለውን የሚያፈርስ ነው። እግዚአብሔርን በመተማመን እግዚአብሔርን በእርሱ በሚታመኑ በሚተማመኑ ግን የሚጠባበቁ ግን አይላቸው ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙ እነዚህ ይበረታሉ፣ ብርቶች ይሆናሉ። የእግዚአብሔር ብርታት ብርታታቸው ይሆንላቸዋል። ኢየሱስ ጌታ ነው። ለዛን አዲስ ኪዳን ይመጣልና በክርስቶስ ኢየሱስ ሁሉን እችላለሁ የሚያስችል በማ በክርስቶስ በሱ በመደገፍ በሱ በመተማመን ሁሉን የሚያስችል ኃይል ይሰጠናል፣ አቅም ይሆነናል። ወገኖቼ ከፍ ብለን ከሁኔታዎች በላይ እንድንሄድ ያደርገናል፣ ኃያሎች ያደርገናል። ኃያሉ አምላክ እኛንም ኃያል ያደርገናል። በማ በእርሱ በመተማመን ትረስታችን እምነታችን በእሱ ላይ በመጣል ሌላ ደግሞ ወገኖቼ የእግዚአብሔርን ኃይል ማግኘት እንፈልጋለን። በራሳችን አይል አንደገፍ። ለዛ ነው ትንቢተ ኤርሚያስ ዘጠኝ ላይ ሲናገር ሀያልን በኃይሉ አይመካ፣ ጉልበት ያለውን በጉልበቱ አይመካ። የሚመካ ግን ኃይል ባለው አቅም ባለው ብርታት ባለው እውቀት፣ ጥበብ፣ ሁሉም ማረግ በሚችለው በእግዚአብሔር በሱ በማመኑ በሱ በመተማመኑ በሱ በመደገፉ በዛ ይመካ ይላል። የሰው እውቀቱ ያረጃል፣ ጉልበቱ ይደክማል፣ ያ ሁሉ ይሆናል። ነገር ግን በዛ ሰው ከተደገፈ ይወድቃል ወገኖቼ። ነገር ግን በማይደክም በማይዝለው ግን በእግዚአብሔር አምላካችን ግን ከተደገፍን በራሳችን ማስተዋልና እውቀት ኃይል ችሎታ ካልተደገፍን ወገኖቼ የዛን የእግዚአብሔር ኃይል በኛ ውስጥ ይሆናል። ትንቢተ ዘካርያስ አራት ስድስት ሲናገር መልሶም ለዘሩባቤል መላኩ ነው። ለዘሩባቤል እንደዚህ የሚለው ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈስ እንጂ በሀይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ዘሩባቤል የእግዚአብሔርን ቤት የሚሰራ ሰው ነው። ነገር ግን በራሱ ያንን ሊሰራ ሲሞክር ዘሩባቤል በራሴ የምትሰራው አይደለም፣ በማ ኃይል ነው። በእግዚአብሔር ኃይል ነው። በራስ ኃይልማ ከተደገፍ አትሰራውም። ነገር ግን በእግዚአብሔር መንፈስ በሚያስችለው ኃይል አቅም፣ ብርታት በሚሰጠው በዛ መንፈስ ግን ይህንን መስራት ትችላለህ ብሎ መላኩ ይናገረዋል። ኢየሱስ ጌታ ነው እና የእግዚአብሔር ቤት ስራ መስራት ብንፈልግ በዚህ ምድር ላይ በብዙ ነገር ላይ መበርታት ከፈለግን ወገኖቼ፣ በራሳችን ማስተዋል በራሳችን ችሎታ አንደገፍ። እኔ በዮቴ ብዙ ጊዜ አይችዋለሁ አንዳንድ ነገሮች ልሰራ በራሴ ስሞክር ፌል ሳደርግ፣ ነገር ግን ልክ በእግዚአብሔር ግን ኃይል ስደገፍ አባቱ እኔ አልችልም እኔ አቅም የለኝም፣ አንተ ግን ትችላለህ፣ አንተ ግን ኃይል አለ ብዬ ልክ በሱ መደገፍ ስጀምር ወገኖች የእግዚአብሔር አምላክ ሲረዳኝ አቅም ሲሆነኝ ማንም ሊያልፋቸው የማይችሉት የትምህርት ምናምን ፈተናዎች እንኳ ሲያሳልፈኝ አይቸዋለሁኝ። በጣም የሚገርም ሁኔታ በቃ ለሌሎች ከባድ የተባለው ነገር እንዴት ያልፉታል የሚባሉት ነገር እኔ በብዙ እንትን ውስጥ እያለሁ ልጅ ልጆች እያሳደግኩ ልጆች እየኖሩ ምን እያሉ ትንጥ ያጠናዋትን እግዚአብሔር ኃይል እውቀት ጥበብ ሆኖኝ ፈተናውን ሲያሳልፈኝ አይቸዋለሁ። ይሄ የራሴ ኃይል አይደለም፣ የእሱ ኃይል ነው። ለምን በሱ ስለተደቀፍኩኝ። ጌታዬ እኔ አልችልም፣ አንተ ግን ትችላለህ፣ አስችለኝ፣ ይህ አቅቶኛል ብዬ ልክ ራሴ ደካማነቴን ለሱስ ማመን ስጀምር እግዚአብሔር ወዲያው አይኖ ደካማንሽ የእኔ የኔ ኃይል ያስፈልግሻል ብሎ የእሱ ኃይል በኔ ኃይል የኔን ኃይል ደካማን ነው የተናጡት የእሱን ብርታት ይከትብኛል። ለዛ ነው ጌታ ኢየሱስ ክርስቶስ እንኳ ሲጠና እናንተ ደካሞች፣ ሸክማችሁ የከበዳችሁ ወደ እኔ ኑ፣ እናንተ አቅም ኃይል የላችሁም ይህንን ምታሸከም የምችሉበት፣ ወደ እኔ ግን ብትመጡ እኔ ምን አረጋችኋለሁ? ሸክማችሁን ከእናንተ አራግፌ እኔ መሸከም ምችላለሁ፣ እናንተ ግን ነፃ አወጣችኋለሁ ያለን ጌታ ኢየሱስ ክርስቶስ ስለዚህ ማንኛውም ነገር የደከመን ያቃተን የዛለን ጉልበታችን የጨረሰ ነገር አለ ወገኖቼ፣ በሱ ላይ እናስቀምጥ። ኃይል ባለው ያንን ሁሉ ሊሸከምልን በሚችል ሸክማችን ለዘብ ሊያደርግ የሚችል ለሱ ለጌታ እንስጠው፣ በሱ ላይ እንደገፍ። የዛን ጊዜ እኛ እረፍት እናገኛለን፣ ለነፍሳችን ኃይል አቅም፣ ብርታትን እናገኛለን። የዛለው ጉልበታችን መበርታት ይጀምራል፣ ወገኖቼ ሀሌሉያ። ሌላ ደግሞ እንዴት የእርሱን ሀይል ማግኘት እንችላለን ወገኖቼ? በእግዚአብሔር መንፈስ በመሞላት ነው። የሐዋርያት ስራ አብዛኛው የመንፈስ ቅዱስ ሀይል ስራ ነው። እነዛ ደቀ መዝሙሩ ከኢየሱስ ጋር ሶስት አመት ተኩል አብረው ሲሄዱ የነበሩት በጣም ደካሞች ነበሩ። እንዳሁም ጴጥሮስ በጣም ከጌታ ጋር የነበረ ጌታን እኔማ በፍጹም አልክድህም ብሎ በጣም በራሱ ብርታት ምናምን ተደግፎ የነበረ ሶስት ጊዜ በሰራተኞች ፊት በጠባቂዎች ፊት ኢየሱስን አላቀውም ብሎ የካደ ያ ጴጥሮስ፣ የእግዚአብሔር መንፈስ ግን ሲመጣ ብርቱ፣ ኃያል የማይፈራ በነገስታት ፊት ቆሞ ስለ ጌታ እስከ መሞት ምንም እስከማይመስል ድረስ የጨከነ ሰው ያደረገው ይህ የእግዚአብሔር መንፈስ ነው። የሐዋርያት ስራ አንድ ስምንት ሲናገር ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማሪያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ፤ ይላችኋል ጌታ ኢየሱስ ክርስቶስ። ወደ አብ ከመሄዱ በፊት መንፈስ ቅዱስ በእናንተ በወረደ ጊዜ ኃይል ታገኛላችሁ። ፈሪ የነበራችሁት ብርቱ ብርቱ ትሆናላችሁ። ኃይል እያል ትሆናላችሁ። ጴጥሮስ የሚያንሆን ሀያል ነው ነው። በበዓለ ሃምሳ የሐዋርያት ስራ ምዕራፍ ሁለት መንፈስ ቅዱስ መጣ ሁላቸውንም ሀይል መላቸው። ከዛ ጴጥሮስ በሶስት ሺ ህዝብ መካከል በአምስት ሺህ ጌታን በሚቀበሉ ሜንም ከዛ የሚገርመኝ ደግሞ ጴጥሮስ ሄሮዶስ ማስገደል ሲጀምር ከሐዋርያቶቹ አንዱን ያዕቆብን ካስገደለ በኋላ ከዛ አሀ መሪያቸው ጴጥሮስ ነው እሱን ደግሞ እገለዋለሁ ብሎ አሳስሮት በስንት ጭፍሮቹ፣ በስንት ወታደሮች ታስሮ እያለ እሱ ግን ተኝቶ ነበረ። ምን ያህል ምን ያህል ብርቱ እግዚአብሔር እንዳደረገው ኃይል እንደሰጠው። ይህ በስጋ ኃይል የሚሆን አይደለም። እሱማ አይሶ አይቶታል የሱ ኃይል ደካማ እንደሆነ ጌታ ኢየሱስ ክርስቶስ እንኳ ሲናገረው፣ እኔማ እስከ መጨረሻ ድረስ ልሞት ተዘጋጀቻለሁ። ሪሊ እንደውም ልንገርክ የሚሆነውን ዶሮ ሁለት ጊዜ ሳይጮ ሶስት ጊዜ ትክደኛል። እኔ በፍጹም እኔ አያልነኝ እኔ እችላለሁ ኃይል አለኝ ግን አልቻለም ኢየሱስ ጌታ ነው ግን የእግዚአብሔር መንፈስ ግን በወረደበት ጊዜ ጴጥሮስ እንደ አንበሳ አደረገው ምንም ሞትን የማይፈራ ምንም የማይፈራ ጀግና ሆነ ሀይ ያልሆነ ኢየሱስ ጌታ ነው ስለዚህ የእግዚአብሔር ሀይል ይሄ የማያልቀው ለዘላለም የሚቀጥለው ያንን ሀይልን ማግኘት እንፈልጋለን ወገኖቼ በእግዚአብሔር መንፈስ እለት እለት እንሞላ ያ የእግዚአብሔር መንፈስ የሀይል መንፈስ ነው። ሀይልን የሚሰጥ ነው። እርዳን፣ ሀይልን ስጠን ስንለው ሀይል ኢምፓወር ያደርገናል። ለምን መንፈስ ቅዱስ ጌታ የሱስ ክርስቶስን ስንቀበል፣ ጌታ አምላኬ ስንል፣ በውስጣችን በልባችን ያድራል። ለዛን እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ምንልማ መንፈስ ቅዱስ በልባችን ውስጥ በውስጣችን ስላደረ ኢየሱስ ጌታን ያህ መንፈስ ሀይልን የሚሰጥ ነው። ስለዚህ ዕለት ዕለት እሱን እንሞላ። እዛን ጊዜ ሀይላችን የታደሰ ይሆናል። ሀሌሉያ። እና እግዚአብሔር አምላክ ዛሬ የሚናገረን ይሄ ነው፣ የማያልቅ ሀይል ያለው አምላካችን ነው። ስለዚህ የማያልቅ ሀይል ያለውን እግዚአብሔርን የምናመልክ ከሆነ እኛም ከሱ ጋራ ሀያላን እንሆናለን። ለምን ሀይል ከሱ እየተቀበልን፣ ከራሳችን ሀይል የለንም። ከሱ በሱ በመደገፍ በራሳችን ባለመደገፍ እና በእርሱ በመተማመን እና እግዚአብሔር መንፈስ እለት እለት በመሞላት ይህንን ሀይል እየተቀበልን ብርቶች ሆነን ስራችንን ጨርሰን የእግዚአብሔር ሀሳብና አጀንዳ አገልግለን ወደ አምላካችን እንሄዳለን። ሀሌሉያ። እንግዲህ ጌታ የሰጠኝ ቃል ይሄ ነው። እስቲ እንጸልያለን። እግዚአብሔር አምላካችን ደግሞ ዛሬ በፈውስ ደግሞ አልፎ ገኖቼን የሚያማችሁ ሁሉ በሚያማችሁ ስፍራ በየሱም ብላችሁ እጃችሁን ጫኑ። ጌታ ደግሞ ፈውስን ያደረጋል። እሱ ቦታን ሁኔታ አይወስነውም። ዳሜ እግዚአብሔር ቃል ምንድን ነው የሚለው የጻድቅ ሰው ጸሎት በስራ ኃይል ታደርጋለች። ነው ኃይል ትሰጣለች፣ ኃይል ታደርጋለች፣ ትልቅ ስራ ይሰራል ማለት ነው። የጻድቅ ሰው ጸሎት፣ በጌታ የተደገፈ ሰው፣ እምነቱ ጌታ የሆነ ሰው የኃይል ወጥቶ ያንን ሰው ይፈውሰዋል። በዛ ኃይል ተማምነን እንጸልያለን። የእግዚአብሔር መንፈስ የእግዚአብሔር ኃይል አልፎ ዛሬም በሽተኞችን ይፈውሳል። የሞተን ያስነሳል። የታመመን ፈውሶ እንደገና ሰው አድርጎ አጠንክሮ ኃይል ሰጥቶ ያቆማል። ሀሌሉያ ስቲ እንጸልይ። ቅዱስ ተባረክ ስለ መጣውያውና ቅዱስ ቃለ ተመስገን አንተ ሀያልነ ብርቱነ ኃይል የማያልቅ የማይቆም ለዘላለም የሚቀጥል ኃይል ያለ አምላካችን ተመስገን። እግዚአብሔር ሆይ ተባረክ። ዛሬም ኃያሎች ልታረገን ልታበረታ ልታጠነክረን፣ አቅም ባጣንበት አቅም ልትሆነን ብርታት ልትሆነን ወደ ወደ ጎኖቼ ስለ መጣ ጌታ ተመስገን። አሁንም እጸል ያለሁ ለሚያማቸው ወገኖቼ በሚያማቸው ስፍራ አያሉን ገናናውን ያንተን ያንተ ስም እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል አሁን በኢየሱስ ስም ታላቅ ፈውስ እንዲያልፍ ሬ ካፓሲኬ ፓራካ ላማድያ በመገረፉ ቁስል እኛም ተፈወስ እንደሚለው ቃል በመገረፉ ቁስል ወገኖቼ አንድም ሳይቀር እንዲፈወሱ በሽታቸው ሁሉ ከነሱ ላይ እንዲነቀል ስም ያለው ስም የሌለው ትልቅ ትንሽ ሁሉ ለአንተ ይንበረከካል። ለሀያሉ ለገናናው ለንጉሱ ላአንተ ይንበረከካል። አሁን ከዚህ ሰዓት ጀምሮ በሽታ በኢየሱስ ስም ይነቀል፣ በኢየሱስ ስም ይነቀል። የበሽታ ምንጩ ሁሉ በኢየሱስ ስም የደረቀ ይሁን። አባቱ አንተ ሁሉን ታደርግ ዘንድ ቻይነ፣ አሳብ ከቶ የማይከለከል የዘላለም አባት፣ በምክር ግሩም ይሆንክ እውነተኛ ፈጣሪ ሀያል አሁን ከዚህ ሰዓት ጀምሮ ወገኖቼን የሚያስጨነቃቸው ግራ የሚያጋባቸው እንዴት ይሆናል የሚሉትን ሁሉ ጉልበታቸውን አቅም ያሳጣቸው ሁሉ ዛሬ ከዚህ ሰዓት ጀምሮ ፈልገውት እስከሚያጡ ድረስ ከነሱ ላይ እንዲነሳ ሬካ ፓሲኬ ፓራካአላማድያ ሬላ ማሲኬ ሱ ማሮ ላላላድያ ሬካ ላማስሮሎ ማሲ ፓሲ ፓሮካ ሌካ ማሲ ማራካአላማዲያ ለፊ እግዚአብሔር መንፈስ ዛሬ ለደከሙ ወገኖቼ ጉልበት ላጡ አቅም ላጡ ለመጸለይ ቃል ለማንበብ እግዚአብሔር ስ ላንተ ለመናገር በብዙ ነገር ልክ እንደ ጴጥሮስ መንፈስ ቅዱስ ሳይመጣ ሳይወርድበት ፈሪ ድንጉጥ የነበረውን ጌታዊ ይህ መንፈስ ሲመጣ ግን ኃያል ያደረገውን ብርቱ ያደረገውን ዛሬ መንፈስ ለእኔም ለወገኖች አሁን እንዲለቀቅ እግዚአብሔር የፍርሃትን መንፈስ ከኛ ላይ እንድታነሳልን ቃል እንድንናገር በስልጣን እግዚአብሔሩ ቃልህን ለፍጥረት ሁሉ እንድንናገር እንድትረዳት። በጌታ በኢየሱስም በአላማ በእቅድ ለዚህ በዚህ ዘመን ላይ አምጥተህናልና እንደተጠራንበት እንደዚሁ እንደ ዳዊት ጌታዊ ዘመኑን ዋጅቶ ዘመኑን አገልግሎ ዘመኑን እግዚአብሔር አባቴው ያንተን አጀንዳ ሀሳብ አገልግሎ አለፈ እንደሚለው ቃል ዛኔም ያንተን አጀንዳና ሀሳብ በአንተ ብርታት በአንተ አቅም በአንተ ኃይል ጌታ ሆይ ተደግፈን ዋሽተን እንድናልፍ አንተ እርዳን። ጌታ ሆይ ጨለማ በኢየሱስም ይገፈፍ። አላሳልፍ ያለ ማንኛውም የተጽዕኖ ኃይል ሁሉ በኢየሱስም ከፊታችን የተነሳ ይሁን። በአጠገብ ሺ በቀኝ አስር ሺ ይወድቃሉ፣ ወደ አንተ ግን አይቀርቡም እንደሚለው ቃል ተጽዕኖ ሁሉ አሁን በኢየሱስም ይሰበር። የጠላት ኃይል ሁሉ በኢየሱስም ይመታ። ሃሌሉያ ራካታ ስኬ ፓራካላ ምድ እግዚአብሔር መንፈስ የኔን የሚሰሙ ወገኖች አሁን ይዳሰሱ፣ አሁን ይነኩ። ሸክማቸው ሁሉ ከነሱ ላይ ይነሳ፣ በኢየሱስ ስም በኢየሱስ ስም ይነሳ። ባቃታቸው ነገር ላይ ዛሬ አንተ ብርቱና ሃያሉን እንድትገለጽ አቅም እንድትሆናቸው መጨከን በሚገባቸው እንዲጨክኑ እንድትረዳቸው እኔ በኢየሱስ ስም ጸለይኩኝ። አምላክ ሆይ ስለነካን፣ ስለዳሰስከን እግዚአብሔር ሃይልን በኛ በእኛ ላይ ስላመጣ ጌታ ሆይ ተመስገን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንል፣ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታዬ አምላኬ አድርጌ እቀበላለሁ ለምንል የመዳን ቀን ዛሬ ነው ወገኖቼ። ስለ ነገ የምናውቀው ነገር አንዳች የለም። ነገኛ ላትሆን ትችላለች። ሰው አንዳንዴ ከቤት ወጥቶ ላይመለስ ይችላል። ወገኖቼ፣ የሰው ሕይወት እንደ ጠዋት ጤዛ ነው። የጠዋት ጤዛ ማለት ጠዋት ላይ ይታየና ልክ ፀሐይ መውጣት ሲጀምር ይደርቃል። ስለዚህ እንደዚህ አይነት ሕይወት እየኖርን በቃ እንደ ብሊንኮ ፋናይ በአንድ ጊዜ እንደምንሄድ እንደዛ ሆነን እያለ ሕይወታችንን ለጌታ ኢየሱስ ክርስቶስ እንስጥ። እሱ ለዘላለም የሚያኖር የሕይወት እንጀራ እሱ ነው። እሱ እውነትም መንገድም ሕይወትም እሱ ነው። ከእሱ ውጭ ማንም መንገድ የለም፣ እውነት የለም፣ ሕይወት የለም። ኢየሱስ ብቻ ነው ከአብ ጋራ ሊያገናኘን የሚችል መስመሩን ይዘረጋልን። ወደዚህ ምድር የመጣ ከድንግል ማርያም ተወልዶ እኛን ለማዳን ዋጋ የከፈለ በመስቀል ላይ የሞተ ራሱን የሰዋ ኃጢአታችን በመስቀል ላይ ተሸከመ። ከዛ ደግሞ ሞቶ በሶስተኛ ቀን ከሙታን የተነሳ ከዛ አብ ቀኝ ደግሞ ተቀምጦ ስለኛ የሚማልድልን ደሙ ስለኛ ለ ይማልዳል ለም ለሞች ለዘው ልጆች የሞች አለው ብሎ ይማልዳል ያንን አምነን ስንቀበል ከሳሻችን ይወድቃል። ራእይ መጽሐፍ ምዕራፍ አስራ ሁለት ላይ ሲናገር ቀንና ሌሊት የሚከሳቸው ከሳሻቸው ተጥለዋል። ከምስክርነታቸው ቃል የተነሳ ነገ በደሙ ከበጉ በሌል ደም የተነሳ ከሳሻቸው ወድቋል። ከሳሻችን የሚወድቀው ከምንመሰክረው ኢየሱስ ያድናል ብለን በምንመሰክረው ና ከኢየሱስ ክርስቶስ ከፈሰሰልን ደሙ የተነሳ የሚከሰንን እንጥላለን። ስለዚህ ለዚህ ጌታችን እጃችንን እንስት ወገኖቼ፣ እስቲ ከኔ ጋር ይንን አጭር ጸሎት ትጸልይ አላችሁ? ከዛኔ የምለውን ትሉና እኔ ደግሞ ባረካችኋለሁ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። አጢአትሄን ሁሉ ይቅር በለኝ። ስሜንም በህይወት መዝገብ ላይ ጻፎ ስለ ተቀበልከኝ አመሰግናለሁ። በኢየሱስ ስም አባይነን የጸለየ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ህይወት ነብሳቸው ሁሉ ይባረክ። ወደኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው፣ ከክፉ ሁሉ ደግሞ ጠብቃቸው። እነዚህ ወገኖቼ ለተባረኩት ላማሩት እጆች ለአንተ አሳልፌ ሰጠሁ። ባቶ ተመስገን ስለነበረን ጊዜ ሰዓት ሁሉ ተባረክ። በቃል አልፈ ስለተናገርከን ሀይላችንን አቅማችንን ስላደስግ ጌታ ተመስገን። ክብር ሁሉ ለስም ይሁን። ሳምንቱን፣ ጊዜያችን፣ መውጣት መግባታችን ሁሉ ተረከብ። የበቀል መናፍስቶች በኢየሱስ ስም ይታሰሩ። እስጋና ስጋና ለአንተ ይሁን በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን ተናግሮናል፣ አስተምሮናል። የማያልቅ አይል ያለው አምላክ ልዑል እግዚአብሔር አለን። ስለዚህ ከእሱ ጋር ኃይል ጋር ሁሌ እየተጣበቅን ኃይላችን ሁሌ እየታደስን ከኃይል ወደ ኃይል ከክብር ወደ ክብር እየተለወጥን እንድንኖር እንድናገለግለው አምላካችን ወገኖች ይርዳን። እንግዲህ ፕሮግራሜን ጨርሼ ያለው በሚቀጥለው ጊዜ ደግሞ በህይወት ብኖር እግዚአብሔር አምላክ እድሉን ቢሰጠኝ በሌላ ሐሳብ በሌላ ቃል በፊታችሁ እገኛለሁ። ጌታ ኢየሱስ ክርስቶስ ሀብዝቶ ሀብዝቶ ይባርካችሁ። ጌታ ይወዳቸዋል፣ እኔም ደግሞ ወዳቸዋለሁ። ተባረክልኝ። አሜን